ጻድቁ አባታችን በዚህ ዕለት ምን ያደረጉበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጽን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ ባፈ መልአክ ታርሞ ያስተምረን ይመክረን ይገስጽን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን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

በአንዲት የጸሎት ቤት በአንድነቱ ነው። በጸሎት ፈጣሪያቸውን እየለመኑ ድንቅ ድንቅ ተአምራትን እያደረጉ ቆዩ። መልአክት ዘወትር ባለመለየት ያጽናናቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ዘወትር ይገለጽላቸው ነበረ። እያንዳንዳቸውም ብዙ ተአምራትን ያደርጉ ነበረ። ከነርዚህ ተአምራት መካከል ጥቂቶቹን ስናነሳ ተራራ ያፈለሱ አባቶች ነበሩ። ባሕርን ከፍለው ደረቅ መንገድ ያደረጉ አባቶች ነበሩ። ስንዴ ዘርተው በቅጽበት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 የአባታችን የአቡነ አረጋዊ እናት ቅድስት እድና ያቺን ውሃ እየተንከባከበች ሴት መነኮሳትን ማስተዳደር ጀመረች። ቦታ ደብረ በአተልሞ ልሞ ተብላ ማለት ነው። ልብ በሉ። ታዲያ ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ ጻድቁ አባታችን አቡነ አረጋዊ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 ከዕለታት በአንደኛው ቀን መንገድ ሲሄድ ብሎ ከተራራ አጠገብ ወደ ታች እየተንዘረገገ ሐረግ ወይም ደግሞ ገመድ አገኘና በስሯ ሦስት መዓልትና ሦስት ሌሊት ሲጸልይ ቆየ።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 ወገኖቼ እንኳን አንበሳ፣ ነብር እንኳን ቁራ ቀርቶ ጻድቋ አባታችን አቡነ ገብረ መንፈስ ቅዱስንም ጭምረኛ አናመልክም የምናመልከው እግዚአብሔርን ብቻ ነው። በእኛ ቅድስ ቤተ ክርስቲያን የሚመለከው እግዚአብሔር ብቻ ነው። አጋእዝተ ዓለም ቅድስ ስላሴ ብቻ ናቸው እንጂ ቅዱሳንን፣ ጻድቃን፣ ሰማዕታትን አናመልክም ወገኖቼ። እግዚአብሔር ባከበራቸው ልክ እናከብራቸዋለን። እግዚአብሔር መርጧቸዋልና፣ ቃል ኪዳንም ሰጥቷቸዋልና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 ሚካኤል እያላችሁ ሚካኤልን ነው የምታከብሩት የምታመልኩት፣ ገብርኤል እያላችሁ ቅዱሳንን እየጠራችሁ እናንተ እኮ የምታመልኩት ቅዱሳንን ይላሉ። ቤተ ክርስቲያናችን ግን እንዲህ ዓይነት አስተምሮ የላትም። በጻድቁ ስም ቢሰየምም እንኳን ጻድቁን አይደለም የምናመልከው። የዘላለም መታሰቢያ በቤቴና በቅጥሮ ይሰጣችኋለሁ ባለው መሰረት እግዚአብሔር አምላክ በቤቱና በቅጥሩ የዘላለም መታሰቢያ ሰጥቷቸዋልና ደብራት ሁሉ በቅዱሳን ስም፣ በመላእክት ስም፣ በጻድቃን ስም ይሰየማሉ።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 ከጻድቁ አባታችን ከአቡነ አረጋዊ ስዕል ጋር ተያይዞ ብዙ ሰዎች ዘንዶ ነው የምታመልኩት የሚሉን ሰዎች አሉ። ዘንዶ ምንድን ነው ያደርገው? አሁን በታሪካቸው ላይ ተመልክተናል።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 በሚገባን መልኩ የሚሳልልን ማለት ነው። ለእግዚአብሔር አምላክ ያምልኮ ስግደት እንሰግዳለን። አዎ ለጻርቃ ለሰማዕታት ደግሞ ያክብሮት ስግደት እንሰግዳለን። ለቅዱሳት ስዕላትም ያክብሮት ስግደት እንሰግዳለን። ስግደትን ስንሰግድ ለሁሉም የምንሰግደው ስግደት ተመሳሳይ የሚመስላቸው ሰዎች አሉ።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 ቀርጸው አስቀምጠው። ይቺ ምልክት እስከ ዛሬ ድረስ በዚያች ቦታ ላይ አለች ወገኖቼ። ደቀ መዛሙርቱም ታዲያ ከታች ወደ ላይ የሚወጡበትን መሰላል ሰሩ። አባታችን አቡነ አረጋዊ ደግሞ መጠነኛ ቤት ሰሩ። ከዚያም በኋላ ይዘው የመጡትን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 አፄ ገብረ መስቀል ከተራራ ላይ ሲወርድ ለቤተ ክርስቲያን ማሰሪያ የሆነውን መወጣጫ መሰላል ላፍር ሰው ወይ ብሎ አባታችን አቡነ አረጋዊን ጠይቃቸው። አባታችንም አሁን አፍር ሰው አትተው፣ ነገር ግን ስለዘንዶ ጅራት ፋንታ ሰዎች ይወጡበት ዘንድ ገመዳ ብጃ አሉት። ከዚህም በኋላ ያንን መሰላል አፍርሶ ወደዚያ ተራራ የሚወጡባትን ገመድ ብጅ። ያም ቦታ ታዲያ ደብረ ዳሞ ተብሎ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 እንደ ነቢያት ኤልያስና ሄኖክ ትሰወራለህ፣ ብሎ ቃል ኪዳንን ሰጥቷቸው ጌታችን መድኃኒታችን የሱስ ክርስቶስ ወደ ሰማይ አደረገ። ስምህን የጠራውን መታሰቢያህን ያደረገውን ዝክርህን የዘከረውን እንዲሁም ደግሞ ይህንን ገድልህን የሰማውን ያሰማውን የጻፈውን ያስጻፈውን አዎ እምርላሃለሁ የሚል ቃል ኪዳንን ሰጣቸው። በስምህ በታነጸ ቤተ ክርስቲያን መባ ያስገባውን በስምህ ቤተ ክርስቲያን የሰራውን እኔ እመረላለሁ የሚል ቃል ኪዳንን ሰጥቷቸው ጌታቸው ወደ ሰማይ አረገ።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 አባታችን አቡነ አረጋዊም አዎ፣ አጽናኗቸው፣ መከሯቸው፣ ገሠጿቸው። በዛሬቱ ዕለት ጥቅምት አስራ አራት ቀን ቅዱስ አባታችን አቡነ አረጋዊ በዘጠና ዘጠኝ ዓመታቸው ሞትን ሳይቀምሱ ሞትን ሳያዩ እንደ ቅዱስ ኤልያስና እንደ ቅዱስ ሄኖክ አዎ፣ ተሰውረዋል ማለት ነው። ስለዚህ ዛሬ የምናከብረው ክብረ በዓል ስለምንድነው ስንል እንደ ኤልያስና እንደ ሄኖክ የተሰወሩበት ዕለት ነው።